ሰላም ሰላም ቤተሰቦችዬ እንዴናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ጨረቃዎቻችን እንግዲህ በሄኒ ቤት መጥተዋል። ሄኒ ቲዩብ እና ግን ሁኔታቸው ምንድን ነው? እንደዚህ ያሳዘናቸው ምንድን ነው ያስከፋቸው? እውነት ለምናገር እስኪ ዩዋ ታይም ይሄ እዝ እናርጋለች ብሩኬም፣ እነዛው ምንድን ነው ችግሩ? ምንድን ነው የሆናችሁት? ምን ተፈጥሮ ነው ይሄ ለማንኛውም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ ሰብስክራይብ ላይክ በማድረግ ቪዲዮን ጀምሩ ሰብስክራይብም አድርጉኝ ውዶቼ ማሮቼ ፍቅሮቼ የኛ ጨረቃዎች እንግዲህ የኛ ምርጦች እናንተ ሲከፋችሁ አንወድም ግን ሀዘንን ብሎ የሆነ ፕራንክ ነገር ሳይሰራችሁ አይቀርም ሄኖክ ምን እንዳረካችሁ አላቅም ሄኖክ ምን ምን አስበህ ምን እንደደገስክላችሁ። ምን እንደጠነሰስክላቸው አናቅም ግን ሀይሚ ብሮኬ ኖርማል አይደሉም የሆነ ነገርማ ጠንስሰሃል የሆነ ነገር ምንድን ነው የጠነሰስከው ሄኖክ ምን ያስበህላቸው ይሆን ጨረቃችንን አደራህን እንደው እንዳታስከፋቸው ዛሬ የጌም ፕሮግራም አላቸው ሶስት ሰዓት ላይ ከምሽቱ ሶስት ሰዓት በኢትዮጵያ አቆጣጠር ከወብ ከበላቸው ጋር የጌም ፕሮግራም አላቸውና ያው አደራ ሙዳቸውን እንዳሰርቅብን በቃ፣ በስነ ስርዓት በጥሩ ሁኔታ በጥሩ ሙድ ወደ ቲክቶክ መምጣት አለባቸው። በሳቅ በፈገግታ ዲሉ እንዲመጣ ድል እንዲያደርጉ በፈገግታና በሳቅ መሆን አለበት የሚመጡት እንጂ በፍጹም አደራ እንዳታስከፋቸው። አደራ ብያለሁ። እውነቴን ነው የምላችሁ ውዶቼ። ያው አንዳንድ ጊዜ የሆነ ነገር ሲኖር የሆነ ፕሮግራም ሲኖር ወይም ደግሞ ልክ እንደዛ አይነት የጨዋታ ነክ ነገር የማሸነፍ የመሸነፍ ነገር ሲመጣ ሙዳችን እንዳይሰረቅ በመጀመሪያ ደስተኛና ሀሳባችንን ሰብስበው መግባት ስላለብን ብሩኬና ሀይሚም ሀሳባቸውን ሰብስበው እንዲገቡ ሙዳቸውን እንዳሰርቅ። ይሄ ነው ካደረህን፣ አዎ ተናግሬያለሁ።